አሰላም አለይኩም ወረህመቱላህ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ለዚህ ዩቲዩብ እንግዲህ አማርኛ፣ ሂሳብ፣ እንግሊዝኛ በዚህ ዩቲዩብ እናስተምራለን ማለት ነው። እናንተ ይህን ቪዲዮ ሰብስክራይብ፣ ላይክን በማድረግ እስከ መጨረሻው ድረስ ተከታተሉ ማለት ነው። እንግዲህ አማርኛ በእንግሊዝኛ መማር የሚፈልጉ ብዙ ልጆች ይኖራሉ። እናንተ ይህን ቪዲዮ ልነሱ ሼር አድርጉላቸው ማለት ነው። በኦንላይን ትምህርት እንዳለ ለማያውቁ ሰዎች፣ በዩቲዩብ ትምህርት እንዳለ ለማያውቁ ሰዎች ሻር አድርጉላቸው ይጠቀሙበት። እነዚህ ከዚህ የመረጥኳቸው ቃላቶች ማለት ነው በየቀን ለቀን የምንጠቀማቸው ቃላቶች ናቸው ብዬ ስላሰብ እነዚህን ቃላት አማርኛ በእንግሊዝኛ እንዴት ነው የምንለያቸው የሚለውን ወይም የምናነባቸው የሚለውን ይዤላችሁ ቅርብ ያለው ማለት ነው። እናንተ እስከ መጨረሻ ድረስ የተከታተሉ እንዲሁም የኦንላይን ትምህርት መማር የምትፈልጉ ካላችሁ በኢሞ ዋትሳፕ፣ ቴሌግራም እዚህ ስክሪን ጋር ባስቀምጥኩላችሁ ቁጥር ማለት ነው እዚህ በቂ ደውላችሁ ማናገር ቻላችሁ። በዛ የምናስተምር ይሆናል ማለት ነው። ወይ ደግሞ ቪዲዮን እዚህ የኔን ቪዲዮ ስብስብ ከፈለጋችሁ ቴሌግራም ግሩፕ ላይ ቪዲዮ ይህን ቁጥር በማስገባት ቪዲዮ ምለክላችሁ ይሆናል በዛ ማለት ነው። በዛ መከታተል ቻላችሁ። ለዚህ ዩቲዩብ አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ከዛ ወደ ትምህርት የምንገባ ይሆናል። አብራችሁ እስከ መጨረሻ ቆዩ ማለት ነው። እንግዲህ እዚህ የምታዩት የለሉ ስድስተኛ ፊደል ል አለ። ከልቀጥሎ የመሙ አራተኛ ፊደል ማለት ልማ እና የተቱ ስድስተኛ ፊደል ት አለ ማለት ነው። ል ማ ት ል ማ ት ልማት ልማት። ልም እንግዲህ ልም ትባለው ፊደል ስድስተኛ ፊደል ስለሆነሽ ኤል ብቻ ነው ተው ማለት ነው። ስድስተኛ ፊደል ውስጥ አናባቢ አያመጡም። ኢ ዩ በጎናቸው ኦ አይ የሚባል ለለሉ ኤል ሲሆን ስለሆነ ኤል ብቻ ማ ለሚለው ለመሙ ኤም ኤ ኤ አናባቢ ሆኖ አራተኛ ፊደል ስለሆነ ነው። ት ለሚለው ደግሞ ቲ ማለት ነው። ስለዚህ ልማት ይጻፍ ኤል ኤም ኤ ቲ ማለት ነው። ልማት እንደዚህ ይጻፋ ማለት ነው። እዚህ ጋር ስንመጣ የቀቁ መጨረሻ ፊደል ቆ አለ። ከቆ ቀጥሎ የናኑ ስድስተኛ ፊደል ን አለ። ቆን የጀጁ መጨረሻ ፊደል ጆ። ስለዚህ ቆ ን ጆ፣ ቆንጆ። ለቀቁ ኪው ነው የምንጠቀም የመጨረሻ ፊደል ስለሆነ አናባቢው ኦ ነው የሚሆነ። ስለዚህ ኪው ኦ፣ ን ለሚለው ደግሞ ኤን፣ ጆ ለሚለው ደግሞ ጄ ኦ። ለጀጁ ጄ ነው የምንጠቀሙ የመጨረሻ ፊደል ስለሆነ ነው ኦ አናባቢ ያደረግንበት። ስለዚህ ቆንጆ ሲጻፍ ኪው ኦ፣ ኤን፣ ጄ፣ ኦ የሆነ ነው ቆንጆ እንደዚህ ይጻፋል። ወደዚህ ጋር ስንመጣ የወው ስድስተኛ ፊደል ው አለ። ከው ቀጥሎ የበቡ መጀመሪያ ፊደል በ ው በ የተቱ ስድስተኛ ፊደል ት። ስለዚህ ው በ ት፣ ውበት። ው የሚለው ስድስተኛ ፊደል ነው። ስለዚህ ዳብሉ ብቻ ይሆናል፣ አናባቢ አይኖረውም። በ ለሚለው ቢኢ፣ በ ለሚለው ቢኢ፣ ት ለሚለው ቲ ብቻዋን ያለ አናባቢ በኢ ያረግንበት ምክንያት አናባቢ የመጀመሪያ ፊደል ከሆነ አናባቢው ኢ ስለሚሆን ነው። ስለዚህ ውበት ሲጻፍ ብኢ ቲ ይሆናል ማለት ነው። ወደዚህ ጋር ስንመጣ የሰሱ መጀመሪያ ፊደል ሰ፣ የለሉ አራተኛ ፊደል ላ፣ ለ ሰላ፣ የመሙ ስድስተኛ ፊደል ም፣ ሰላ ም ሰላም ለሰሱ ኤስ ነው የምንጠቀም፣ የመጀመሪያ ፊደል ስለሆነ ኤስ ኢ። ለለሉ ኤል ነው የምንጠቀም፣ አራተኛ ፊደል ስለሆነ ኤል ኤ። ም ስድስተኛ ፊደል ነው ኤም ብቻውን። ስለዚህ ሰላም ሲጻፍ ኤስ ኢ ኤል ኤ ኤም ይሆናል ማለት ነው። ኤስ ኢ ኤል ኤ ኤም ሰላም፣ በዚህ መልኩ ይጻፋል። ወደዚ ጋር ስንመጣ የአኡ ስድስተኛ ፊደል አለ። የከቁ ስድስተኛ ፊደል የከኩ ሁለተኛ ፊደል ኩ አለ እኩ የለሉ ስድስተኛ ፊደል ለ እኩ እ እኩ ለ እኩል እኩ ለ ለሚለው ፊደል ይነምቶ ነው። ለአኡ ስድስተኛ ፊደል ይነምቶ ክለው ማለት ነው። ለከኩ ኬ ነው የምንጠቀም የሁለተኛ ፊደል ስለሆነ አና ቢለ ሁለተኛ ፊደል ዩ ነው ኬ ዩ ሆነ ል ስድስተኛ ፊደል ነው ኤል ብቻ። ስለዚህ እኩል ሲጻፍ ኬዩ ኤል ሊሆን ማለት ነው። ኢ ኬዩ ኤል። ወደዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ። ከመቀጥሎ የለሉ አራተኛ ፊደል ላ አለ ማለት ነው። መ ላ መ ላ መ ላ። ለመሙ ኤም ነው የምንጠቀም ብለናል። የመጀመሪያ ፊደል ስለሆነ ነው አናባቢውን ኢ የምናደርገው ማለት ነው። ለመጀመሪያ ፊደል አናባቢ ኢ ነው የሚሆነው። ኤም ለለሉ ኤል ነው የምንጠቀም አራተኛ ፊደል ስለሆነ አናባቢውን ኤ እናደርገዋለን ማለት ነው። ስለዚህ ኤምኢ ኤልኤ ይሆናል። የሆናል ሲጻፍ መላ ማለት ነው። ኤምኢ ኤልኤ እዚህ ጋር ሲመጣ የነኑ ስድስተኛ ፊደል ን አለ። ከንቀጥሎ የደዱ አምስተኛ ፊደል ዴ አለ። ንዴ የተቱ ስድስተኛ ፊደል ት ንዴ ት ን ዴ ት ንዴት ን ለሚለው ኤን ነው ዴ ለሚለው ደግሞ ዲ አይ ኢ ለምን ሁለት አናባቢ ያደረግንበት ምክንያቱም አምስተኛ ፊደሎች አናባቢያቸው ሁለት ነው የሚሆን አይ እና ኢ ዴ ደግሞ አምስተኛ ፊደል ነው ደዱ ዲ ዳ ዴ ስለዚህ ኤን ዲ አይ ኢ ያደረግን ት ለሚለው ስድስተኛ ፊደል ስለሆነ ቲ ብቻዋን ስለዚህ ንዴት ሲጻፍ ኤን ዲ አይ ኢ ቲ ይጻፋል ማለት ነው። እዚህ ጋር ሲመጣ የአ ኡ መጀመሪያ ፊደል አለ። የየዩ ስድስተኛ ፊደል ይ አለ። አይ የነኑ ስድስተኛ ፊደል ን አ ይ ን አ ይ ን ዲ አለም ትባለው ፊደል ኤ ነው እምትወክለው። ልክ ኤ ለሚ ትባለው ፊደል ከዚህ ጋር ኢ ትወክራለች። እንዳልኳችሁ አለም የሚባለው ፊደል ኤ ነው እምትወክለው። ይህ ስድስተኛ ፊደል ነው። ዋይ ብቻውን ስድስተኛ ፊደል ነው። ኤን ብቻውን ስለዚህ አይን ሲጻፍ ኤ ዋይ ኤን ይባላል ማለት ነው። ኤ ዋይ ኤን። ውድ የጥናት አካዳሚ ተከታታዮቻችን የዛሬ ቪዲዮ ይሄን ይመስል ነበረ። በተረፈ በደንብ መረዳት ከፈልጋችሁ የኦንላይን ትምህርት በጉሩፕ ሆነ በግል እንሰጣለን። የኦንላይን ትምህርት አትማሩ ደግሞ ቪዲዮዎችን ማግኘት የምትፈልጉ ከሆነ ቴሌግራም፣ ኦንላይን ለመማር በዚህ ቁጥር ቴሌግራም የሚለቀቁት ቪዲዮ ለማግኘትም በዚህ ቁጥር ማናገር ቻላችሁ ማለት ነው። በቀጣይ ቪዲዮ እስክንግሬ ድረስ ሰላም።